አንዳንድ ግዢና ወጪዎቻችንን እንመልከታቸው ነው ከጠቀበየቀኑ የምናወጣው በሳምንት በወር በአመትም ሊሆን ይችላል። ና እነዚህ ወጪዎቻችን ቢቀነሱ ገንዘባችን ለምንፈልገው ውጤት ወይም ደግሞ ይህን ነገር አድርጋለሁ ላልነው አላማ መዋል ይችል ነበር። እንዲሁም ሰማንያ ፐርሰንት የወጪያችንን የሚይዘውን ገንዘባችንን ማዳን ቻልን ማለት ነው፣ ይባላል። በእነዚህ ወጪዎች ምክንያት ብቻ ብዙ ነገራችንን ሳናስበው እየወሰደብን ስለሆነ ከዚህ ውስጥ አንዳንድ የምንከተላቸው ነገሮች ይኖራሉ። ዘመኑ ያመጣብን ፋሽን አለ። ለምሳሌ ከቴክኖሎጂ ጋር የተያዘው ዘመን አመጣሽ ፋሽን ሆኗል። የቴክኖሎጂ ምርቶች እጃችሁ ላይ ያለው ስማርት ሰዓት፣ አቧራ የሚሰበስብ ጆሮ ላይ የሚደረግ አማራ የሚሰበስብ ብለውታል። ብሉቱ ዛለ አይደለ? እሱ ሌሎችንም ነገሮች ማንሳት እንችላለን። ስልክ ጨምሮ ማለት ነው። የገዛ ነው ስልክ በየጊዜው ሲሆን ያጀ ብለን ከሆነ በየቀኑ ነው ለውጡ። አዎ ከቤት ኪሪያቹ በላይ የተገዛ ሊሆን ይችላል አዲሱ ስልክ በቂ በቂ የወሩንም ወስዶስ ሊሆን ይችላል። ስለዚህ አንዳንዱ ጸጉራችሁን በተመለከተ ያወጣችሁት ወጪ ሊሆን ይችላል። ለጸጉር በተለይ ሴቶች ማንሄሮች ከአንድ ኩንታል ጤፍ በላይ ነው እንዴ! እየወጣ ያለ ለዛውም፣ አንዴ ሲገዛ ኮ ብቻ አይደለም፣ ቀጥሎ ደግሞ ራሱን የምታደርጊው ነገር አለ ብዙ። ስለዚህ ይሄ በገንዘባችሁ የሆነ ነገር አድርጋለሁ የሆነ ነገር ቀይራለሁ ብላችሁ ለያዛችሁት አላማ፣ ምንም ዜሮ ቫሊዩ ነው ያለው ተብሏል። ምንም ጥቅም የለውም ዋጋ የለውም። ስለዚህ ያላችሁን እስኪ አረጅ ተጠቀሙበት ከዛ ማሻሻል አፕግሬድ ማድረግ አለብ ብላችሁ ስታስቡ ብቻ አድርጉ ነው መቼም ስልክ ሄሎ ሄሎ እያልሽ ድምጽ አልሰማ ሲልሽ ር አደለም ይዞ መቀመጥ መቀየር አለበት አይደለም እና ሁሌ የምታስጠግኙም ከሆነ ያ ስልክ መቀየር አለበት እስከዛ እስኪ ደርስ ሳይሆን ይህ ስልክ አሁን መቀየር አለበት ይህን ስልክ ደግሞ እነዚህ እነዚህ ቴክኖሎጂዎች በደንብ የተሻሻሉ ከሆኑ ብጠቀመው ለስራ ያግዘኛል ብለን ካሰብን ነው እንጂ ብዙ ጥቅም ላይ የማይውሉ ግን ደግሞ ሰው ስለገዛቸው የያዝናቸው ስልኮች አሉ። ወይም ቆንጆ ፎቶ ያነሳሉ ስለተባለ፣ ጥሩ ቪዲዮ ይቀርጻሉ። እነኛ ፎቶዎች መጨረሻቸው ምንድነው ነው? አዎ፣ ይሄ አንዱ የብዙ ሰዎችን ወጪ የወሰደ ነገር ነው። ሌላ በየቀኑ ራሳችንን የምናዝናናባቸው ትናንሽ ወጪዎች አሉ። የ200 ብር ማኪያቱ፣ የ5000 ብር ቁርጥ ስጋ፣ የ1000 ብር መክሰስ። ብቻ ሲሳቡን አስዩት ነው ቱ እንላለን። ደግሞ ቀጥሎ የረጅም ጊዜ ሀብታችሁን ለአጭር ጊዜ ደስታ እያጣችሁ ነው ተብሏል። ምክንያቱም ገንዘብ ልፋት ይፈልጋል። ለዚሁ ነው በሬን ያረድኩት እንደተባለ ማለት ነው። እነዚህ እነዚህ ነገሮች አናስባቸው እንጂ በቀኑ ውስጥ ብዙ ነገር አሰጡት ሆናል። ግን ያው ተደስተናል በሰዓቱ ደስታው ጊዜያዊ ነው። ሆ ድማ በቃ እኮ የለም አዲስ ነው መልሱ። የሚያዝናናቸው ሰዎች የሚያስደስታቸው አታድርጉት አደለም። ትጀምሪያለሽ ደግሞ ከአስቂኝ ከዜሮ ነው የሚያስጀምርሽ ብዙ ነገር ሆነ በኋላ በገንዘብ ኮምፕሌን የምናደርግ ሰዎች እንዳንሆን ነው። መጨረሻ ላይ ምንም የለኝም እኮ የምንል ሰዎች እንዳንሆን ነው። የምፈልገውን ነገር እንዴት ላድርግ፣ ሁሉ ነገር እኮ አልቻልኩትም፣ ወጪውን የምንል ሰዎችም እንዳንሆን ነው እንጂ ሰው የሚያስደስተውን ነገር ማድረግ አለበት እኮ በገንዘቡ። ግን ምን አይነት ፋይናንሽል ጎል ይዞ ነው የተነሳው? ምንም የገንዘብ ግብ የለኝም የማያውቁት ሰዎች ሊኖሩ ይችላሉ። አንዱ ችግር እሱ ነው። አ በገንዘብሽ ምልታረጊበት እንዳቀድሽ ምን ላይ ኢንቨስት ማድረግ እንዳለብሽ ካላሰብሽ፣ ሲቀነስ ምንም አይመስልሽም፣ ሲሄድ እንደ ዘበት ይወጣል። በቃ ምን ላይ ማውጣት እንዳለብሽ ራሱ የትኛው ትክክል ነው አይደለም የሚለውን አታውቂ። ትላንትና ከውጭ ረዥም ዓመት ኖሮ ለረፍት የመጣ ሰው አግኝተናል ነበር እንዲህ እያወራን መንገድ ላይ ነበረን እና በሆነ ወሬ የተጀመረ ስልክ ተደውሎለት ነው ስልክ ተደውሎለት። አብራው የመጣች ሴት አለች እዛው ሆላንድ የምትኖር እና የት ነሽ ሲል ጥፍር ቤት ትላለች። ከዛ አወሩ የሆነ ነገር እና እኔ ስለ ሳኩ ነው ወሬው የቀጠለው። ከዛ በኋላ ዘጋውና ስልኩን። የሚገርምሽ ነገር ምንም ማሽ ልናደርግ አልቻለም። እዚ ያገር ካለ ሰው ጋር አለ እንዴት አልኩት። አንድ የሆነ ሰርግ አለ ለሱ ሰርግ ከአይምሯ በላይ የሆኑ ወጪዎችን እያስወጧት ነው። ከውጭ ሀገር መታ ነው። እሷ ና እንዴት ኮምፕሌንት አድርግ ያለሽ ነው ነው ጥፍር ቦታ የሚሰሩት ከተማ ውስጥ በጣም አለ የተባለ ቦታ ይሄ ዋክስ፣ ጸጉር ስራ፣ ሄብቻ ወትሽን የሚያስጠብቁልሽ ነገሮች ጋር ቢዚ ይሆናለሽ። ሰአቷም ይቆጫታል። ምታወጣው ወጪም ባልመጣው ኖሮ ወደ ማስባል ሄዷል። ና እኔ እንደው የእውነት ደጋፊ ነሽ ግን እዚህ ነገር አለኝ። ምን እደግፋለሁ? ያው ሁሉም ያውቀዋል እንግዲህ ኑሮውን እያለን ስንል ሆላንዶች ምን ያስተምሩሻል መሰልሽ? የዕለቱን ኑሮ ኑሪ እያሉ ይሰብኩና በየሚዲያዎቻቸው፣ እነሱ አይኖሩትም። አለ ያልሹ በቃ እስኪያርጅ ድረስ ለልጅ ልጅ እስኪዋረስ ድረስ ለልጅ ልጅ በቃ የግዴታ የሆነ ነገር እገዛለው ብለው ነው የሚለውጡታል። አዲስ ነገር መጣ ሄዶሽም ግዛት ሲኖርብሽ ግዢ የለም እንጂ የሆነ ስላየሽው ስለተነገረሽ፣ ፋሽን ስለሆነ ብለሽ ምግርግር አይፈጥ ከዛ እንደውም እኔ በጆሮ የሰማሁት ነገር ምን አለ አበሾች አግብተው ሰርግ ተጠሩ አለ እነማ ሆላንዶቹ እና ስደተኞች ናቸው ሊሰሩና ሊሻሸሉ ነው የመጡት ገንዘቡን ወደፊት ለሚኖረው ህይወታቸው አያደርጉትም። ለምንድን ነው ይሄ የወጣው ብለው ካልኩሌሽን ውስጥ ገቡ። ሰው ቢያደገሰው ድግስ ማለት ነው እንግዲህ ያስበሽዋል። እዛው ሄደሽ ለስደት ስራ ልሰሪ ብለሽ ሄድሽበት ሀገር ዜጋ ምን ሆነው ነው የጤነኞች ናቸው ያማቸዋል? ነው ራሱ አለ ወሬው። እንዲህ አይነት ድግስ የደገሱት በሰው አገር እና ምንድን ነው የጠቀማቸው ነገር ህይወታቸው ላይ ካልሹ ነገር ጋር ወደ ህይወታቸው ግብ የሚያስኬድ ነገር አለው ይሄ ሴሬሞኒ የሚል ነው ብቻ። በጣም ተለያይተናል የሚለውን ነገር እያወራኝ ነበረ። አዎ ወጪዎች ላይ ሌላም፣ እንዲሁ ከውጭ ሀገር እዚህ መምጣት የፈለገ የእረፍት ጊዜያችን ነው አሁን አለ እና ታዲያ ለምን ዞር ዞር አትልም? በደንብ መተስ ነው እንዲህ። በቅርቡ አንድ ጓደኛዬ መጡ። በጣም ብዙ ገንዘብ እንዳወጣ ነው የነገረው። አፈራ ይሄንን ገንዘብ ሳሰላ ብዙ አውሮፓ ሀገሮችን ያስጎበኝኛል አለ። እንደዛ እስከ ማሰብ የደረሱ ሰዎች ሊያፈራ ይችላል። የአውሮፕላን ቲኬታቸውን ያሰላሉ፣ እዚህ መጥተው የሚያርፉበትን ሆቴል፣ ከዛ ለመዝናናት፣ ለመብላት፣ ለመጠጣት የሚያወጡትን ወጪ ያሰሉታል። ስለዚህ እዚህ መጥቼ ባጠፋው ና እስቲ ሌላ ቦታ ስንት ቦታ ያስኬደኛል የሚለውን የሚያሰሉ ሰዎች አሉ። ከወጪ አንጻር ያው ቢመጡ ደስ ይለናል ወደ አገራችን ስፔን መተው ገንዘባቸው ወጣ ወጣ አድርገው ኢኮኖሚውን ቢያነቃቁ ጥሩ ነው፣ ግን ይሄ ነገሮች በጣም እየሄዱ ነው እየተወደዱ ነው የሚለው ነገር ደግሞ እንድታይ ያደርግሻል። በጀትሽን የትኛው ላይ ነው ማውጣት ያለብኝ፣ እንዴት ነው ሴሌክቲቭ መሆን ያለብኝ፣ የትኛው ነው በጣም አስፈላጊ የሚባለው በሚለው እና ባወጣም ባላወጣም ያን ያክል ልዩነት አይፈጥርም ብለን የምናስባቸው ወጪዎች ይኖራሉ። ስለዚህ አሁን ላይ ሰው ዝም ብሎ በደመነፍስ ነፍስ በስሜት አይነት ተነሳስቶ የሚያወጣው ነገር ሊኖር አይችልምና አብዛኛው ሰው አስቦበት የሚያወጣው ነገር ነው የሚሆነው። ግን በዛም ቦታ ሆነን የምንሰራቸው ስህተቶች ይኖራሉ። አሁን ድንገት ያው ለብዙ ጊዜ የፈለግሽው ሊሆን ይችላል ልትቀጠሪ ትችላለች ትልቅ ደሞዝ የምታገኝበት ተቋም ውስጥ ከዛ ካላቀድ የምታገኙውን ገንዘብ አስበሽ ይህን ገንዘብ ምንድነው ማድረግበት የሚል እቅድ ካልምጠሽ ያው እንደተባለ በምኑም በምኑም ይጠፋል። በመቶ ሺህ ብር ደሞዝና በአምስት ሺህ ብር ደሞዝ ልዩነት ላይ ነው ይችላል። እንዲሁም አንዳንዴ እኮ እጅሽ ላይ ዝም ብሎ ብር ካለ አውጡት፣ አውጡት የሚል ነገር አለ። አይ ክፋል ቀለል ያለ ኑሮ ውስጥ እየኖርሽ ይመስልሻል ሳታስቢው። ግን እሱን ያልታቀደ ነገር ላይ ስታውጩ ደግሞ መልሶ ባዶ እጅ መሆን አለ የሚለውን ደግሞ ወዲያው ይነግርሻል። ላይፍ እኮ ሌላ። የቤት ኪራይ የብዙ ሰዎቻችንን ገቢ ወስዷል ግን ቤቱን መከራየቱን ብቻ ሳይሆን ቤታችን ውስጥ ይዘናቸው የምንገባቸው እቃዎች አሉ። ቤቱን ለማስዋብ ብለን የምንጠቀማቸው ቅንጡ ነገሮች ሊኖሩ ይችላሉ። ቅንጡ ማለት ብዙ ገንዘብ የሚያስወጡን ደግሞ ከዛ ቤት ስትለቂ ተመልሰሽ ደግሞ የምታጓጉዡ የሚያረጅ የሚሰበርም ሊሆን ይችላል። ስለዚህ ይሄ ቤትሽ ውስጥ ቤትን ለማሳመር ብለሽ የምትገዣቸው አንዳንድ ነገሮች ሌላ ትልቅ ወጪ አስወጥተዋል ማለት ነው። ኢንቴሪየር ማሰራትም ሊሆን ይችላል። እሱ እንግዲህ በጀት ካልተደረገ አስበሽበት፣ አቅደሽበት ቤት ሰው ሲገነባ በተለይ ቤት የገነባ ሰው ከሆነ በደንብ አስቦበት ያደርጋል። አሁን ላይ ግን ኪራይ ቤት ውስጥ እየኖርሽ ደግሞ ብዙ ገንዘብ አውጥተሽ ከዛ በኋላ ደግሞ ከሆነ ጊዜ በኋላ ምትለቂው፣ በንጽህና አይያዝ ማለት አይደለም። የተከራዩት ቤት ግን የሚገባውን ንጽህናና እንክብካቤ፣ አስፈላጊ ጥገናም ካለ ማድረግ ያስፈልጋል። ግን በጣም ውድ ውድ ፈርኒቸሮችን፣ ጌጣጌጦችን ይዞ የሚገባበት ህይወት ከሆነ ይሄም ሌላው የሰዎችን የገንዘብ መድረስ የሚፈልጉበትን ግብ ያቃወሰ ሆኖ ተገልጿል ማለት ነው። እዚህም መለያ እያወጣል ነው። በጣም ትንሽ ግድግዳ ላይ ትልቅ ቴሌቪዥን፣ ትላልቅ ፍሪጅ፣ ሶፋ ይዘሽ መስገቢ ከሆነ ምንም ምን ኖሪውን ኖሮ ይመጥን አይደለም። እዛ ቦታ ላይ እቃውን ሰበሰብሽው እንጂ አገልግሎቱ ያን ያክል ደሞ ስትቀይሪም ላይፈለግ ይችላል። ሌላ ብዙ እዳ ያለበት መኪና ግዢ፣ አዲስ መኪና መግዛት ነው የተባለው። መኪና በራሱ ብዙ ወጪ አለው ግን ያው አዲስ መኪና ትንሽ ይሻላል፣ በደንብ ነው ያለው። ስለዚህ በተሻለ መጠን በተመጣጣኝ ዋጋ፣ ተመጣጣኝ ዋጋ የሚባለው እንግዲህ የመኪና ተመጣጣኝ ለእኛ ሀገር ማህበረሰብ ከባድ ነው። ሁሉም ሰው ብዙ ነገር ቆጥቦ ነው፣ ኢንቨስትመንቱ ነው መኪና ማለት ነው። ግን ልዩነታቸውን ታውቂያለሽ። ግን ደግሞ ለምሳሌ አንቶሎ ተበድሬቲ ና ብዙ ኢንተረስት ወለድ ያለበት ብድር ውስጥ ገብተሽ ሊሆን ይችላል። ያ ካልታየ ከባድ ነው። እንዲሁም አብዛኛው ሰው በተቋም ውስጥ አነስተኛ ወለድ መጠን ብድር በሚያገኝበት መንገድ መኪና መግዛትን ይመጣል። እሱም ካላቀድሽ ከባድ ነው። ምክንያቱም ይገባ ከነበረው ወርሃዊ ደመወዝሽ ላይ ከው የሚሄድ ሁሌም ሁሌም የሚሄድ ገንዘብ አለ። እሱን በምንድን ነው የምተካው? እንዴት ነው እዚጋ ኑሮ ይህን ማስተካክለው የሚለው ካልታቀደ፣ እሱ ራሱ በስሜት ተገፋፍተሽ ፈርመሽ ምቶቹ ነገር አይደለም። ምክንያቱም ረዝም ላለ አመታት ይከተልሻል። ፈጣን ፋሽን ሌላው እንደዚህ አይነት ለጊዜው ብለን እንደ ቴራፒም የምንቆጥርበት አለ አይደል? አሁን ልብስ መግዛት፣ አዲስ ነገር፣ ጫማ መግዛት የሚያስደስተንና የድብርት ውስጥ ከሆነን ከድብርት ስሜት የሚያወጣ አዲስ ነገር ለመፈለግ ለመነቃቃት ብለን የምናደርገው ግዢ ሊሆን ይችላል። ሁሌም አዲስ ልብስ ሳይሆን ያለባበሱ ስልት ነው መቀየር ያለበት ተብሏል። አሰልቺ ነው ግን አሮ ነው ተደጋግመሽ ልበሽ ተናቀ ማለት ነው እንጂ ምሰልችሽ ምን ምን ማረግ ያስፈልጋል? ስልት ያስፈልጋል። አዲስ ነገር ቢኖረን ደስ ይለናል ሁላችን። ግን እንዴት ልልበሰው፣ ያሉኝን ልብሶች የቱን ከየቱ ጋር አቀናጅቼ ስለብስ ያምራል። ከዛ ደግሞ እንዳልሾ ያቀማመጥ፣ የልብስሽ ያደረግሽለትን ክብካቤ መታጣጥቢው ካመነችክሹ። አዎ፣ ባንዴ ጥበት የሚያስጠላን ልብስ አለ። ባያልተገባ አስተጣጠባ ጥበ ነው ያልተገባ ድርቆሽ መስሎ የሚገባ ልብስ ከሆነ ያናድሻል። የገዛ ሽብን እኮ በቅርብ ሊሆን ይችላል። ቀለም እንዲቀይር አድርገን አዝረክርከ ነው ከነበረ ብዙ ነው ብቻ ምክንያቱ። አንዳንድ ሰዎች አምስት ስድስት ዓመት አንድ ሸሚዝ በሚገርም ሁኔታ ሁሌ ሲለብሱት ፏ በሚያረጋቸው ሁኔታ ታይባቸዋል። የተባለው አያያዝ ይፈልጋል። ልብስ አያያዝ ደግሞ አስተጣጠብን፣ መተኮስ፣ ማጠፍ በሚገባው ቦታ ማስቀመጥ ያው እንደ ነገሩ እየወረወርን ስለምንሄድ አዲስ ነገር ያምረናል። ደግሞ ጨርቅ በበዛ ቆጠረ ቤቶች ውስጥ የቱን ከየቱ ጋር ለብሰው የሚለው ግራ ይጋባሻል። ለዛ ነው አዲስ ነገር ታረጊ ነኝ ካለች አዎ። ከስር ከስር ለሰዎች ካልተሰጠ ሌላ ይሄ ቴካዌይና ዲሊቨሪዎች ናቸው። ትሄጃለሽ የሆነ ቦታ ምግብ ቋጥሩልኝ የሰሩልኝ አሹጉዲ ብለሽ ይዘሽ ትመጫለሽ ከዛ ደግሞ ቤትሽ ባለሽበት ቦታ ስራ ቦታሽን ቤትሽን ምግብ ይመጣል ግን እዛ ሄደሽ ከምትመገብ የበለጠም ወጪ ያስወጣሻል የምግብ ወጪ እንዳለ ሆኖ ማለት ነው የሀገር መጠቅለያም ያስከፍላል አዎ በፎይሎቹ ራሱ የምትከፍለው ገንዘብ ቀላል አይደለም ማብሰል የማይመቸን ጊዜ ይኖራል የሚሰለቸን ጊዜ ይኖራል ሁሌም ማብሰል አስደሳች ነው ማለት አይቻልም በተለይ ጊዜ በማይኖርሽ ሰዓት የሆነ ነገር ቢመጣልሽ ጊዜሽ በተጣበበ ሰዓት መጥቶ በቃ የምትፈልጊውን ምግብ ተመግበሽ ወደ ስራሽ ብትይ ትመርጫለሽ። ግን የሁል ጊዜ ልምድ ካደረግሹ ትልቁ ወጪ ነው በብዙ ሰዎች ሕይወት ውስጥ እና ይህንን ወጪ ምን ልታደርጉበት አስባችኋል? አብሰላችሁ ብትመገቡና እስቲ ከውጭ ባስመጣ ወይም ሁሌ ምግብ ይዤ ብገባ ብላችሁ አስቡት። የተዘጋጀ ምግብ እና ልዩነቱን አስሉትና፣ ከዛ ያንን ልዩነት ገንዘብ ባስቀምጠው ወይም ደግሞ ለሆነ ለምትፈልጉት አላማ ባውለው ብላችሁ ብታስቡ ብዙ ነገር ማዳ እንችላችኋል። ነው ወይስ አሁንም ችግር አለ? ምን እንደምታደርጉበት አታቁም አታቁሙ። ገንዘቡ ከተቀመጠ በኋላ ምን ነበር እውነት ላደርገው የፈለግኩት? አሁን ዝም ብለን እና ስላው ብንል፣ ሶስት ቀን በቃ ቤቴ ነው ማበስለው ካልኩ በኋላ የሶስት ቀን እና ስላው ብንል፣ እንደ ኑሯችን ነው እንግዲህ። ትልቅ ምግብ ያሳስዘ የነበረ ሰው እና እንደ ነገሩ በልቶ የሚውል ሰው እኩል ላይ ሆን ይችላል። ወጪው ግን ለየራሳቸው ኢኮኖሚ ወጪ ነው። ዞሮ ያንን ወጪ ግን የቆጠቡትን ምንድን ነው የሚያደርጉበት? ጫማ ነው የሚገዙበት? ትምህርት ነው የሚማሩበት? ይቆጥቡታል ወይ ያበድሩታል? ውሳኔ የሚፈልግ ነገር ነው። የአጭር ጊዜና የረጅም ጊዜ ገንዘብ እቅዶች ከሌሉሽ ምንም ትርጉም ሊያጣብሽ ይችላል። ከአቅማችሁ በላይ የሆነ ስጦታ ተብሏል። እንግዲህ ድሮ እናቶቻችን በቤት ውስጥ የተዘጋጀ ነገር ይዘው አይደለም የሚሄዱት። አራስም ሲጠይቁ ለፍተው በእርግጥ ይሰሩታል። ድፎ ዳቦ ሆነ ፍትፍት ነው በጣም ይለፉ ነበር። የሚጠጣውንም የሚበላውንም ይዘው ይሄዳሉ። ግን አሁን ላይ ብዙ ገንዘብ እያወጣ ነው፣ ስጦታ ለመግዛት ለማስደመም ሰዎችን ለማስደሰት ወይም በቃ ማህበራዊ ሕይወታችንን ለማጠናከር በሚል በጣም ከፍተኛ ገንዘብ እየወጣ ነው። ከአቅማችን በላይ ሊሆን ይችላል። አንዳንዶች የሰዎቹ ኑሮ እያሰብሽ እያወቅሽ እኔ ባረግላችሁ ወይም ብገዛላችሁ ብለሽ አንቺ ከምታስቢ በላይ ገዝተው መጥተው ሊሆን ይችላል። በቃ እንዴት ይህንን ያወጣሉ ለምን ብለሽ እንድትጸጸች የሚያደርግ ማለት ነው። እንዲህ አይነት ነገሮች አንድ ትልቅ ወጪ የሚያስወጡ ስለሆኑ፣ አንድ ምርቃት ላይ የመጡልኝን ስጦታዎች ላሳያችሁ ብላ ሰርፕራይዝ ታደርጋለች። ካሜራ ጋር ቆማ የሚገርሙሻል። ወርቅ አለበት ያንገት ብራስሌት አለበት ምልሽ። የኑሯቸው ደረጃ ሀይ ክላስ ነው ከሆነ አላውቅም፣ ግን አልመሰለኝም። ምክንያቱም አጠገብ ያሉ ሌሎች ጓደኞች ይሄን ለኔ፣ ይሄን ለኔ ይላሉ። ቦርሳ ዘመናዊ የሴቶች ቦርሳዎች የሉ እና ኮመንቶቹን ሳይ እኔ አንቺን ብሆን እነኚህን ሁሉ እቃዎች ይዤ ሱቅ ነው የምከፍተው። እና ከየት ከየት ከየት ከየት እንደመጣና የእነማንን ኪስ እንዳናጋ ዝም ብለሽ ማሰብ ነው። ግን እሷ ዋው ዋው ነው የምትለው። ከዛ ደግሞ መልሳ ለእነኚህ ሰዎች ማህበራዊ ህይወት ግዳጅ እንዳለባትም አስቢው። ሲጠሯት ዝም ብላ ባዶ እጅ የምትሄድ ሴት አትሆን። ከዛ በኋላ ሰዎችም እንዲህ ነው ለካ ስጦታ የሚሰጠው ሊሉ ነው። ቀጥሎ ደግሞ በቃ ተመርቃ ያሳየች ሴት እኮ ናት ተመርቃ ያሳየች ሴት ናት ተብሎ ተቆልሏል። እዚህ ጋር ማነው ምን ያመጣልኝ፣ ምን ይሆን ምናምን እየተባለ ነው የሚፈታው እዛ ውስጥ ግን ማንም ለምሳሌ ደሞዝተኛ የሆነ ደሞዝተኛም አይሁን ያለ ቅዱ ሳያስበው ያንን ቃል ይገዛ አይችልም። እና ቃልን አማካይ ዋጋቸውም ሌላ ከፍተኛ ወጪ የሚያስወጣችው ሸቀጦች የምግብ ሸቀጦችን ይጨምራል። ቅድም እንደጠቀስ ነው አይደል? ብዙ ገንዘብ ስለተጠራባቸው ሄደን ጥሩ መስሎን የምንገዛቸው መጠጥ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ፍራፍሬዎች፣ አትክልቶች የመሳሰሉት በጣም ብዙ ገንዘብ ስለተጠራባቸው ብቻ ይጠቅሙኛል፣ አሪፍ ናቸው፣ የተሻሉ ናቸው ብለን የምናወጣው ወጪም ሌላው ወጪያችንን ገቢያችንን የሚያናጋ ነው። ስለዚህ መቀነስ ያስፈልጋል። ነው ገንዘብ ቁጥር ብቻ አይደለም ባህሪም ጭምር ነው ይባላል ተብሏል። ስለዚህ ባህሪያችን ነው የገንዘብ አወጣጣችንን ገንዘባችንን እንዴት ማስተዳደር አለብን የሚለውን ነገር የሚወስነው እንጂ የቁጥሩ ጉዳይ አይደለም። ነው ወጫችንን መቀነስ ላይ እራሳችንን መቆጣጠር ከተማርን ሰማንያ በመቶ የወጪ ትግላችንን አሸነፍን ማለት ነው ብለዋል። በሳምንት በወር በአመት የቆጠብነውን ነውን ከወጪ ያዳንነውን ገንዘብ ማስላት ያስፈልጋል የሚለውም ተገልጿል። ስለዚህ አሁን አንዳንድ ግዢዎችን ስንፈጽም አሁን ዲጂታል ሆኗል ብዙ ነገር ሪሲቶች፣ ደረሰኞች አሉን አይደለም ግዢ የፈጸምንበት እነዛን ግዢ የፈጸምሽባቸውን ደረሰኞች በደንብ ሰብስበሽ ማየት። ምን ምን ላይ ነበረ ግዢ የፈጸምኩት? ምን ላይ ነው ክፍያ የፈጸምኩት? የትኛው በጣም አስፈላጊ ነበር? የትኛው ዝም ብሎ ወጪ ነበረ? አላስፈላጊ ነበር? ምን ሁሉም አስፈላጊ ነው። እንደ ሰውዬው አንድ ሰውዬ እንደ ቀንድ ሰርተውት ነው ያየሁት። ሆድ ነው ድሆድ ነው። ሪሲቱን እያየ ያው በጣትሽ ዝም ብለሽ ታሳልፊ የለ ይህም ሆድ ነው፣ ይህም ሆድ ነው ይላል። የተባለው ስጋ ቤት፣ መጠጥ ቤት ሊሆን ይችላል የተከፈለው አስቤዛም ስታደርጊ ያው ሆድ ነው። ዞሮ አንድ ዝግባ የሚባል የለም፣ ለአይምሮ አልገዛም መሰለኝ መጽሐፍ አልተገዘም። ዞሮ ካልበላሹ አይምሮ አይሰራም፣ ስልጠና ምንም የለውም። ወርክ ሾፕ እየተሳተፈ ኢንቨስትመንትም የለምና የቤት ግዢም ምናምን እቅድ የለምና አንዳንዴ እንድትጸጸጅ ያደርጋሉ። የእውነት ግን ማየት ጥሩ ነው። በጣም ያስደነግጡ መጠኖችን እናገኛለን። አንዳንድ ሪሴቶችር እንድትሆኝ ያደርግሻል። የሁለት መቶ ብር ማኪያቶ ይህኔ አንዴም ፉት ስትዩት እዚ ያላለሽ ነው። ምን ሜሞሪያል ነበረሽ? ይህኔ ደግሞ ብቻሽንም ላይሆን ይችላል። አራት ሰው ጋር ቢሆን ይሻላል። ቢያንስ ተጫዋተሽ ስቃሽ መጠሽ። አይ አራት ሲባዛ ከፍለሽ ሊሆን ይችላል እኮ፣ ሊሆን ይችላል የስድስት ሰው ልሸፍኛቸው፣ ከባድ ነው በቃ። ምናልባትም እንደውም ያናደደሽ አይነት ማኪያቶም ሊሆን ይችላል። የግዢ ዝርዝር ሌላው ወሳኝ ነገር ነው። እንዲህ አይነት ወጪዎች ለመዳን ምንድን ነው ምገዛው፣ ምን ለመግዛት ነው የሚሄደው የሚሉ ሊስቶችን ይዘሽ ካልተንቀሳቀሽ በደመ ነፍስ የምፈጸሚው ጊዜ የለም። ዛሬ እንደዚሁ ያዩ ሱፐርማርኬት ውስጥ ሶፍት እያነሳ ነው እስከዛሬ የሚገዛው ሶፍት መሰለኝና በስልክ ያወራል። ትልቅ ሶፍት ነው ይሄ ሶፍት፣ አንድ ሺ ብር ገብቷል እኮ ሶፍት፣ እና ሁለቱን ሶስት ግዛልኝ ተብሎ መሰለኝና አንዱን ነው የምገዛው በቃ በቂ ነው እያለ ነው። ስለዚህ ቁጥርም ወደ መቀነስ የምትጠቀሚውን መጠን ወደ መቀነስም ልትመጭ ትችላለሽ። የወሩን ግን የመዝናኛ በጀትሽን መምረጥ ያስፈልጋል። ለመብላት፣ ለመጠጣት አንዳንድ የምታደረጊያቸው ልምዶች ካሉ ይህንንም በወር ውስጥ ራሴን ለማዝናናት፣ ለመደሰት ምን መድብ ያለው ለራስ ዝም ብሎ ማዕቀብ፣ በማዕቀብ የሆነ ህይወት እንደ አደለ። ይህ ማዕቀብ አስቸጋሪ አደለ? አንስማማ ማማን ብዙ ጊዜ ማዕቀብ ምንጥል መስሎ ከታየን ነው። አንዳንዴም ያልተገባ ውጭ የምንዳረገው ራሳችን ለዛ አደለ? ሰዎች ምን አባቱ ይህም ደስታ አለ እንዴ? ሰዎች እንዲየተዝናኑ ነው እንዴ ላሉ ድንገት የወጡ ጊዜ ያው አላማ ሊኖረው ይገባል። መሀል ላይ እንዲፋታ መውሰድ በህይወት ዘና ማለት የሚለውንም እኮ የሚያዝናናን ለዛ ነው። ለምሳሌ ሁልጊዜ ዴሊቨሪ እንደተባለው ማብሰል እየቻልኩ ከሆነ ጣዕሙንም አታቂው ልዩነቱንም አታቂው ማስደስቶሻል፣ አስከፍቶሻል የሚለውን ቢዝ የሆኑ ሰዎች ድንገት ዴሊቨሪ አስልከው ሲመጣና ሲመገቡት እኮ ሊያጣጥሙት ይችላሉ። መስራቴ መልፋቴ ለቤት ከመሄድ እዚህ ቁጭ ብዬ ሰዓቴን መቆጠቤ የሚለው አንዱ ጣዕም ነው ለህይወት እሺ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ ታዛ